ምቾዬ ማለት ነው። የኔ አንደበተቱ ማለት ነው። አደለም፣ ለብሩኬ ለእኛ ራሱ ለምናከብርሽ ለምንወድሽ ቅመማ ትናፍቄናለሽ። አደለም፣ አራት ቀን አንድ ቀን ራሱ ብሩኬ እንዴት እንደሆነ ቤተሰቦች ያጠይቁኝ። ብሩኬን ጥላ እንግዲህ ሀይሚ ለአራት ቀን ልትሄድ ነው ማለት ነው። ሰላም ጤና ይስጥልን። ውድና እየተከበራችው የብሩኬ የሀይሚ የኔ ዩቱብ ቻናል ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር የተመሰገኔው። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም የዓለም ዳርቻ ሰላማችሁ፣ ጤናችሁ በዚህ ትርፍርፍ ይበልልኝ የእኔ ምርጦች ማለት ነው። ለዚህ ዩቱብ ቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በማጥቆር ቤተሰብ እንድትሆኑ እንደተለመደው በአክብሮ ትጋብዛለሁ። ቪዲዮዋንም ላይክ ላይክ አድርጎ የመወዳችሁ ማለት ነው። አይከፈልበትም። መልካም ልብ ያለው በዚህ አጋጣሚ በመጀመሪያ ብሩኬና ሀይሚ የተቀመጡበት ቡታጀራ ላይ ቦታዋን የሚያስታውስ ሰው በኮሜንት እንዲጽፍልኝ እፈልጋለሁ ማለት ነው። ቦታዋን ብሩኬና ሀይሚ የተቀመጡበት ቦታን የሚያስታውስ ሰው በኮሜንት እንዲጽፍልኝ እፈልጋለሁ። ወደ መጣሁበት ቪዲዮ ስመለስ እችን ቦታ ብዙዎቻችን እናውቃለን፣ አንረሳምና በኩሜ ጻፉልኝ እና ሀይሚቹ እንግዲህ ወደ መጣሁበት ስገባ ሀይሚዬን ቆንጆ ማለት ነው የኔ አንደበተ ርቱዕ የኛ አስተማሪ ማለት ነው የልጅ አዋቂ ማለት ነው። ዛሬ እንግዲህ ያው ቦታ ከቦታ ጀራ እዚህም እዚህም ሰርግ ነው፣ እነ ቡርኬ ቤትም መልስ ነው። እሷም ደግሞ ለፕሮግራም ለመልስ ሲሆን ለሰርግ ቤተሰብን ጨምሮ እንግዲህ ለአራት ቀን ብሩኬን ጥላ አዋሳ ልትሄድ ነው። ሀይሚቾዬ በዚያ አጋጣሚ ቤተሰቦቿን ያመሰገነችበት መንገድ የሚገርም ነው። ሀይሚቾ የልጅ በቃ ምን ልበላችሁ ነው እንጃ፣ እንደ እድሜዋ አይደለም ሀይምሯ፣ ትትህን ነው ሀይምሯ። ከአንደበቷ የሚወጣው ንግግሮች መሬት ላይ ጠብ የሚሉ አይደሉም እና ቤተሰቦቿን ያው ያሞገሰችበት መንገድ በጣም የሚገርም ነበረ እና ሀይሚዬ የኔ ውድ እኛ ምን ወድሻለን። ያው ሀዋሳ መትሄዱ ለፕሮግራም ነው መልሲሁን ሰርግ አላወቀችም። ግን ያው ቤተሰቡ በሙሉ ስለሚሄድ ያው ብሩኬን ጥላ እንግዲህ ለአራት ቀን አዋሳ ልትሄድ ነው። ብሩኬን ግን አጠይቁኝ እንዴት እንደከፋው መላመድ ከባድ ነው። እውነት ቤተሰቦቼ፣ ሰው መልመድ በጣም ከባድ ነው። አይደለም ለአራት፣ ለሶስት ቀን፣ ለአንድ ቀን ሀይሚ ለብሩኬ በጣም ነው የምናፍቀው ምክንያቱም ከእሷ ጋር ብሩኬ ብዙ ነገር ለምዷል። መጨረሻ ላይ ቪዲዮ ከሰሩ በኋላ የሚጣሏት ነገር ራሱ እንዴት እንደምጣፍጥና ብሩኬ በጣም ነው ቅር ያለው። የልቤ ካውያ በጣም ትናፍቀኛለ እያለች ነበረ። እሱም ደግሞ የኔ ቅመም በጣም ትናፍቅኛለሽ እያለ ነበረ እና እውነት ይከብዳል እግዚአብሔርን እኛ እኮ በጣም ቅመሞች ጎበዞች ነን። እግዚአብሔርን እና ሰው ለምዶ መለየት በጣም ከባድ ነው እና እንዳያችሁት ብሩኬ በጣም ነበረ የከፋው። እና ያው እንግዲህ አዋሳ ግን ቅርብ ብሎታለሁ ከቤተሰብ ጋር ስለሆነ ያው ፈቅደዋል። ግን ቢሆንም አዋሳ ላይ የሚከታተል ሰው እልክብሻለሁ ብሏታል ማለት ነው እና የቅናት መንፈስ ብሩኬ ላይ እንዴት እንደሚያምር አትጠይቁኝ። አዋሳ ነው የምትሄጂው ለአራት ቀን የሚከታተልሽ ሰው የለም በይና የሚከታተልሽ ሰው እልክብሻለሁ እያላት ነበረ። ፈታን ያደረገኝ ብርኬ ሲቀና በጣም ሰው እኮ በሚወዱ ሰውን አለ የሚቀና በምትወዱ ሰው ነው እና አንተስ፣ ቡታጀራ የሚከታተል ሰው እልካለሁ እያሉ ሲፎጋገሩ ነበር። ሀይሚዬ በሰላም ከቤተሰቦችሽ ጋር ተመለሽልን። ቤተሰቦች ላራቅ ነው ትናፍቀናለች፣ ግን እዛም ሆና አንዳንድ ፕሮግራሞችን የቤተሰብ ነው ይመስለኛል ትለቅልናለች ብለን ተስፋ እናደርጋለን። እስከዛው ግን ለብሩኬ ብቻ ሳይሆን ሀይሚዬ ለእኛም ለምንወድሽ ትናፍቂናለሽ ማለት ነው። በዚህ አጋጣሚ ትናንትና ደግሞ በማሸነፋችሁ በጣም በጣም ደስ ብሎኛል። ትናንትና ቲክቶክ ላይ እኔ ቪዲዮ አልሰራውም፣ በነገራችን እኔ ስለደበረኝ ውስጤ ስለደባበረኝ ያው ቪዲዮ መስራት አልቻልኩም፣ እንጂ በጣም ነው ደስ ያለኝ በማሸነፋቸው ማለት ነው። እና ሀይሚዬ እንኳን አሸነፋችሁ፣ እንኳን ደስ አላችሁ ብለናል። በነገራችን ላይ ማለት ነው፣ ብዙዎቹ ሀይሚ ቲክቶክ አይመጥንሽም፣ አንቺ የሚመጥንሽ የጨረቃ ፋሚሊዎች ጋ እዚህ ዩቱብ ጋ ነው፣ ከማይመጥኑሽ ጋ ቲክቶክ ላይ አትዋ እያላችሁ ነው። እና አዎ እውነት ሀይሚን የሚመጥን አስ የለም፣ እውነት ነው የምላችሁ። ምክንያቱም አስተሳሰቧ በጣም ከእድሜዋ በላይ ርቋት የሄደች ልጅናት። በጣም አስተዋይ ትቱ የምትናገረው ነገር መሬት ላይ ጠብ ማለት የማትችል ልጅ፣ እውነት ንግግሯ በጣም ንንጃ ምን ልበላችሁ። እና አንዳንድ ልጅ ስለሆናችሁ ብቻ አይደለም ማለት አስተሳሰቧ በጣም ሀይሚ ከራሷ በላይ ደግሞ የሌላ ሰውን እድገት የምትፈልግ ምርጥ ልጅ ናትና፣ ያው ዛሬ እንግዲህ ብሩኬ ፍቃድ ሰጥቷል ማለት ነው። እስከምትመጣው ትናፍቀዋለች፣ እሷም ይናፍቃታል። መላመድ ከባድ ነው እና ሀይሚቾ የኔቅም በሰላም ተመለሽልን። ከተቻለች ደግሞ ቪዲዮ በሶስት ቀኗ በአራት ቀን እስከምትመልሳለን ስለምትናፍቀን ማለት ነው። እና እንደምንለቅልን ያው ተስፋ እናደርጋለን ማለት ነው። ቤተሰቦች እንግዲህ ሀይሚ የምትሄደው ወደ ሐዋሳ ነው፣ ወደ ሌላ አይደለም። ቅር እንዳይላችሁ። ያው ብዙዎቻችሁ ትናፍቂናለሽ እያላችሁ